ሰላም ሰላም፣ ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ሰላም ሰላም በያለሁ የኔ የብርቱካን ፋይቭ ቲዩብ ቻናል ፋሚሊዎች ሰላማችሁ ብዝዝት ብይበድልኝ። በጣም ወዳቸዋለሁ። በጣም ነው የማከብራችሁ፣ ከልብ አድርጌ የማከብራችሁ ማለት ነው። ዛሬ አሁን እንግዲህ በምታወት በጥቂቱን የሚታያችሁ አጥሚት እየሰራሁ ነው። ሶ አራስ ላይ ልሄድ ነው ማለት ነው እስከ መጨረሻ ተከተሉኝ ማለት ነው። የት ነው የሚሄደው? ለምንድን ነው መራትሽ ጋር የማትሰሪው? መራትሽን አቅርቢልን ያላችሁ ያላችሁ እና ተመራትዬ የተለያየሁበት ምክንያት እሱንም ዛሬ አስረዳችኋለሁ ማለት ነው። እስኪ ዛሬ እንሄዳለን፣ እናገኛታለን፣ አናገኛትም የሚለውን ማለት ነው። አሁን አጥምቱን ዘርችን እሄዳለሁኝ። በምክንያት ነው ተሰገ የተለያየ ነው አብረን ታነሰራ የቀረ ነው የሚለውን አብረን እናያለን ማለት ነው። በኋላ ተሰዓት ስራ ሊኖርብኝ ይችላል። አሁን ሰዓት ላይ ነው። አሁን ስራ የለኝም። አሁን ላይ ደርሼ እመጣለሁ ማለት ነው። እንደገና ደግሞ ምን ልላችሁ መሰላችሁ በስላሴ ወይስም በራስሽ ተዋቢ በራስሽ ተማመኝ። በራስሽ ውበትሽ ያምርብሻል። ቡርቱካን ቢዩቲፉል ነሽ፣ ቡርቱካን ቆንጆ ነሽ። ቡርቱካን ታምር ያለሽ አንቺ ልዩ ሴት ነሽ፣ ልዩ ነሽ። ልዩ ቡርቴ ልዩ ነሽ። አንቺ እኮ በራስሽ በጣም ውበትሽ ያምራል። በቃ በራስሽ ያለሽ ውበት የተለየ ነው። ያላችሁኝ ያላችሁና ሰው ታሁን በኋላ ሁማር የሚባል ማለት ነው አላደርግም፣ አላደርግም። ኦኬ አከብራለሁ። ተመልካቾችን በጣም የማከብራችሁ ለእናንተ ትልቅ ክብር አለኝ። ሶ እኔም የሆነ አለ አንዳንድ ጊዜ ቅንዝር ቅንዝር ቅንዝር ያደረገኝ ነው እንጂ የሆነ ወጣ ያለ ልብስ የምለብሰው ሶ ወጣ ያለ ልብስ መልበስ አልፈልግም። እንደ አባቶቻችን እንደሚያስተምሩን በሃይማኖት በሚፈቅደው ነገር ማድረግ ነው የምፈልገው። ቀለም አልቀባም። እንደምታወኝ ቀለም አንድ ቀን ምጀላ የታቸው አታውቁማ። እኔ በጣም ነው እንደዚህ አይነት ነገሮችን አልወድም። በራስ መተማመን ነገር አለ እና እግዚአብሔር የማይወደው ነው የማድረግ አልፈልግም። ቀለም መቀባት አልፈልግም። ይሄ መቀባት አልፈልግም። ዱቄት መለቅለቅ አልወድም። ሁማሬ መሰራት አልፈልግም። እንዲ እስኪ አንድ ቀን እንኳን ፀጉሬን ተሰርቻ አይታችሁኝ ታውቃላችሁ? አላቅም እኮና ይቅርታ አድርጉልኝ። ሁማሬን ደግሞ በቀጣይ ያሳያቸዋለሁ ማለት ነው። ይቅርታ አድርጉልኝ ቤተሰቦቼ፣ እንድትቀየሙብኝ አልፈልግም። አጥሚቱን ደሞ ረሳሁት እኮ ማማሰሉን ረሳሁት። እና ቤቴችን ትመስላለች እቃ ምናምን እነዚህ ይመስላሉ ማለት ነው። እና ፈጣሪን በጣም አመሰግነው አለው። ደስ ያለ ህይወት ነው የምኖረው ዘና ፈታ ብዬ ነው የምኖረው። እና በፈጣሪን በጣም ነው ማመሰግነው። እዚህች አለም እያለሁ ፈጣሪን በጣም ነው ማመሰግነው። ነገ ደግሞ ህይወቴ ተቀይሮ ሌላ ህይወት ውስጥ ትልቅ ደረጃ ደርሼ ፈጣሪን የበለጠ እንደማመስገነው እንደማመሰግነው ተስፋ አለኝ። የማምነው ሁሉን ነገር በፈጣሪዬ ነው። ታምሜ እንኳን ማለት ነው የምሬን ምናምን ታምሜ እንኳን እኔ እንጃ ኢትዮጵያ ውስጥ እያለው ታምሜ ሐኪም ቤት ገብቻለሁ አልገባሁም። አንድ ጊዜ ብቻ ታሚ ሆነ በቃ ሆነ፣ ደም ቼክ ለመደረግ እንደዚህ ገብቻለሁ እንጂ ማለት ነው። ሶ እኔ ቲያመኝ እንኳን ጠበልን የምሄደው እምነትን የምንለቀለቀው ጠበልን የምጠመቀው በቃ ሐኪም ራሱ ያድነኛል ብዬ በሐኪም እራሱ አላምነው። የሚገርማችሁ ነበር ለምን እንደሆነ አላቅም። ነኝ የእኔ ፈጣሪ እንግዲህ ወደ ቤቱ ምን እንደሚያደርገኝ አላቅምና ሶ እኔ ምንም አርቴ ነገሮች ማርበስ አልፈልግም። ነገር ግን አንዳንድ ጊዜ ያስጨልለኛል፣ ያስጨልለኛል ደግሞ በእሑድ ቀን ይኸውላችሁ እሑድ ነው ጠበልጌ የተጠመቅኩ ነበረ። ሁሉንም ትቼ ማለት ነው ሁማር ሄደን ቁጭ አድርጌ መጣሁ። ፈጣሪ ይቅር ይበለኝ። እንደው የሚያደርጉትን አያውቁም እና እንደው የሚሰሩትን አያውቁም እና ፈጣሪ ይቅር ይበላቸው ይላል መጽሐፍ ቅዱስ ማለት ነው። እንግዲህ ፈጣሪ እንደ ስራችን ሳይሆን እንደ ሱ ቻልነት እንደሱ ይቀርታ እንደሱ ምህረት ያስበን ማለት ነው ሁላችንንም ሶ በመሀል ስልክ እየገባብኝ ነው። ገባችሁ። ላይክ ላይክ ላይክ ላይክ አድርጎ ላይክ ላይክ ላይክ እያደረጋችሁ ማለት ነው። ጋይስ ላይክ አድርጎ እሺ። በራስ መተማመኔ ያሳመናችሁ በራስ መተማመኔ ያሳመናችሁ ሰዎች ካላችሁ ማለት ነው። ሜሴጅ እየገባብኝ ነው። በዛ አጋጣሚ በእኔም በራሴ ውበት መተማመን እንግዲህ ማለት ደስ የሚላችሁ ሰዎች ላይክ አድርጉልኝ፣ ስወዳችሁ አበረታቱ። በቃ እኔ ከምንም ማርያም እንምላችሁ ምንም ከምንም ከምንም ከምንም ነፃ ነኝ። በቃ ካለባበስ ጀምሮ በቃ አለባበስ ይህም እንደምታዩ፣ ሁሌም የምለብሰው እንደዚህ ነው። ሁሌ የምለብሰው እንደዚህ ሙሉ ቀሚሶች ነው። ሱሪ አለብስም። ማስ ሱሪ ያለኝ ገባችሁ። እንደዚህ ወጣ ያለ ልብስ እንደዚህ ጥብቅብቅ ያለ እንዲህ አለብስም። ኖ ኖ ኖ። ስለዚህ እናንተ ደግሞ ቢያንስ ለሞራኔ ላይክ ሼር በማድረግ አበረታቱኝ። ወዳቸዋለሁ ቤተሰቦቼ ሺህ ዓመት ኖሩልኝ። ተምራቴ ጋር ስንገናኝ ናምባችን እንዘጋለን፣ እንቆልፋለን። አሁን ስራ የለም ማለት ስራ ያለ ሆኖ ነው። ግን የዚህ ትዝታ ያለባችሁ ማለት ነው። የዚህ ያጠማጠም ትዝታ የገጠር ልጆች አላቸው። እኔ መቼም በገጠር ባህር ነው የሚሄድላቸው። ሶ በጣም ፀሐይ ነው፣ ክርር ያለ ፀሐይ ነው። ቀን ጠሀውን በጣም ላስጎበኛችሁና ያያችሁት በጣም ፀሐይ ነው። ና እስኪ ምራቴ ጋር እንሄድ ነው ሶ አ ድምጼ ደግሞ ትንሽ ዝጋ በግ ሞታ ይሸታል። ሶ ለጽሐው ነው እንደዚህ የጠመጣንኩት ማለት ለጽሐው ይሄ ኃይለኛ ፀሐይ ነው ያለው። አህ ቆይ ዝጋ ሞታለች እና ብጣም ይሸታል። ቆይ ጋዝ ገዝቼ አቃጥላታለሁ እና የአካባቢ ንጽህና ጥበቃ ትላላችሁ። ሶ ቢያንስ እኔ ሳቃጥል እነሱ ደግሞ ሌላ ጊዜ መማሪያ ሆናቸዋል ማለት ነው። ዝም ብለው ጥሏት ሽታ አካባቢውን እዛታል ማለት ነው። እኔ ይመስላል ሀገሬ ኢትዮጵያን ይወድሻለሁ። እኔ በጣም ደስተኛ ነው። እኔ እንጃ፣ ዛሬ ደግሞ ለምን እንደሆነ አላውቅም። ቤተሰብ፣ በጣም ደስ ብሎኛል። ኦማይ ቢዝነስ ነው። ኦማይ ጉድነስ ጉድ፣ ኦማይ ጉድነስ ነው የሚባለው። ኦማይ ጉድነስ፣ ደስተኛ ነኝ ዛሬ

ማ ቴምር አያፈርም። እና ውበት ስለሰጣችሁኝ በራሴ በራሴ ኮምፕሊክስ ላይክ ስለአደረጋችሁኝ ቤተሰብ መራቴን ደውዬላት አለው ማለት ነው። ፀሐይ ነው እንዴ እንደምታወት ማለት ነው። ያ ይሄን ምናልባት ለምን ኮተት አበዛሽ ዳቶ በጣም ፀሐይ ስለሆነ ነው፣ እና ለዛ ነው እስኪ እንጠብቃታለን። ትልፍ ስልክ ስለሌለኝ ማለት ስልክ የተበላሽቶብኝ ማለት ነው። ሌላ የምደውልበት የለም። በዙ ነው የምደውለው በዙ ነው የምቀርጸው ማለት ነው። አካባቢ ላስጎበኛችሁ። ደስ አይለም? ለሚ ለሚ እንሳር ወረዳ ሴትየዋ አልመጣችም። ምራቴ አልመጣችም እስካሁን። ይሄው በዚህ በጣይ ቤተሰብ ታስ እንደዚህ ታስጠበቀኛለህ። ወንጀል አይደለም። አሁን ሰው ጥላ ይዞ ይዋባል። እኔ ደግሞ ጣሀ እየካካል ይሄው እየጠበኳት ነው፣ ግን የለችም። እንደ የለችም እስኪያየት አድርጋት የለችም። እኔ እንጠብቅልህ እ እ ቤተሰብ ይኸው እስካሁን አልመጣችም ማለት ነው። የፀሐይ ላይ እንዴት እንደቀጣችን ተመልከቱ። የለችም። በዚህ አካባቢ መሰለኝ፣ ግን በዚህ አካባቢ መሰለኝ የምትመጣው እኔ በግምት ነው። ሰዓት አያቸው። በዚህ ሲኖዎች አሉ ምናምን፣ ሞተሮች እናም፣ በዚህ ጋር ሱቅ አለ። እዚህ ጋር ምራትዬዋ ቀረች። ምን አይነቷ! እዚህ ማምናት በጌታ ስም አመመኝ እኮ ያንጋጠኩበት ቤተሰብ ተምር ካመር ወይስ ላስቁመውና፣ እስካሁን ስንት ሰዓት አስቆይተኝ። እንደዚህ በዚህ መልኩ ነው ማለት ነው። ደስ አይልም ግን ሰው። እኔም ግን ብዙ ሰዓት ነው ያስቆመችኝ። ምን ሰድባት ማለት ነው። አረ፣ አይገርም ሸም የለም ሊ ሸም የለም ማለት ነው። አማት አይከበርም ማለት ነው። ቅሌት ቅሌት ነው። ምንድን ነው ባለጌነሽ? እውነት ቆይተሻል፣ ቁም ነገር ቆይተሻል። ግን እስኪ ምን ያህል ሰዓት እንደጠበኩ እራሱ ቪዲዮ እቆርጫለሁ። እውነት ምን ያህል ሰዓት እንደቆየሁ እንዲ። ሰላም ሰላም፣ በያቸው ተሰዎችን ሰላም በያቸው። ሰላም ሰላም፣ እንዴት ናችሁ ፋሚሊዎች? ነው አቅርቢልም ብለዋል። ምራትሽን አስቴ አቅርቢልን ብሎ ነው እሱ እንትናሽን ቋል እስጣችኋል እቤት አይ አሁን ልጨርስላችሁ እዛ ልጆች ምናምን ስጫቸው እንዴት ትሰሪያለሽ ሰላም በያቸው እዚህ ገነበር መረብ ኧረ በይ ቻይሽ እና ሰላም በያቸው ሰላም ሰላም እንዴት ናችሁ ሰላም ናችሁ ወይ እንዴት ናችሁ ሰላም እንዴት ነው ጤንነት አገር እንዴት ነው? ሰላም ነው። እንዴት ነው ግን እንደዚህ ወኝ እንዴት ኧረ፣ እንደው በጣም ያስጠላል። ማርያም ግን ሰላም ልበላቸው ዝም ብዬ እንጂ። አዎ እሺ። የምለው እኔም ያው ነው፣ እኔም አንድ ነው። አንቺ እኮ አስበሽበት ነው የመጣሽው። እኔ ዝም ብዬ ተቀበይኝ ብለሽ ነው የመጣሁት እንጂ እና ናፍቆሻል እኔም ናፍቀውኛል። አሁንማ ተገናኝተን ማናቅ ሰላም ብያቸው ማላቅ ቆየው እና ብዙ ጊዜ ቆየው እኮ እወዳቸዋለሁ። እኔም እግዚአብሔር ያክብርልኝ ስለፈለጋችሁ እወዳቸዋለሁ። እግዚአብሔር ያክብርልኝ ስለፈለጋችሁኝ በጣም ነው የማመሰግነው በእውነት። የጠፋሽበት ምክንያት እንገራችሁ ለቤት የጠፋሁበት ምክንያት ያው ሲስተር ወልዳ እሷ ጋር ሆኜ ነው። ያው እንግዲህ እሷን ለማረስ ነው በጣም ሩቅ ነው

በጣም እዚህ የሚኖር ሰው ያው በጣም ንፋሱ ራሱ በጣም አያስቀምጥም። በቃ አዎ፣ በጣም ከባድ ነው። ወደዛ ወደ እናንተ ሰፈር አካባቢ አሁን በጣም ደስ ይላል። እዛ በጣም አሪፍ ነው። እኛ ጋር እኛ የኛ ሰፈር ራሱ እኮ በጣም አሪፍ ነው። ከዚህ ይሻላል። አዎ፣ ከዚህ ይሻላል። ምን ታደርጊዋለሽ? ታሚሰጥኝ ማለከማ ኧረ እባክሽ ተይ። ይሄ ሽንኩርት ምናምን አትክልት ምናምን አለ እዚህ እኮ በውሃ እና የክረምቱ እና እንደገና ደግሞ አሁን በእንትን በቧንቧ ውሃ በጎማ ማለት ነው በአሸንዳ እየተጠጣ ነው። ምን የሌለ እንትን አለ ሰላጣ፣ ምናምን ቀይ ስር፣ ቆስጣ፣ ነጭ ሽንኩርት፣ ጥቁር ጎመን ምናምን የፈለግሽው አለ። ይሄ ይመስላል እና ባይ ባይ ባይ።